እናቴ ገደል ትግባ አባቴ ባፍጥሙ ይደፋ፣ አገር የምትባለው ባፍጥሙ አትተከል። አሁን የለበስኩ ሱፍ፣ ይህ 35 ነው ዋጋው 35። እሺ፣ የአረብኩት ጫማ 15 ነው። ፕሬዚዳንት ሻል ሰሜቶች አሉኝ። ክላርክ ጫማ እስከ 280 ፓውንድ ዋጋቸው፣ ክላርክ ጫማዎች አሉኝ። ከጳውሎስ ከኢየሱስ ምን ነኝ የሚሻለው ለእግዚአብሔር። የእግዚአብሔር ዓይን፣ የእግዚአብሔር ጆሮ፣ የእግዚአብሔር አንደበት፣ የእግዚአብሔር አካል ነኝ። እንግዲህ እየመረራቸው አቶ አሻ አትስረቅ ለእስራኤል ነው፣ ለእኛ እኮ አይደለም። አትግደልም እኮ እስራኤልን አትግደል ነው እንጂ ሀዛብ ቢገድል እኮ ችግር የለውም። አትግደል እኮ ለእኛ እኮ አይደለም። ሽሮ ጭንቅላት ደግሞ ደደብ ያደርጋል። ሽሮ ያ ይደፍናል። ኢየሱስ ክርስቶስ፣ ሽሮ ደግሞ ይሄ የፊት ድርቀት ሽሮ አይኪ የመዝጋት አቅም አለው። ኦኬ ጭንቅላቱን ይደፍናል። ዮሐንስ የደረሰበት አራተኛ ሰማይ ነው፣ አራተኛ ሰማይ ነው። ዮሐንስን አገኛው ግንዛ ሰላም ውድ የንጋት ኮከብ ሚዲያ ቤተሰቦች እንዴት ናችሁ? የአክብሮት ሰላምታዬ በያላችሁበት ይድረሳችሁ። በዛሬው የንጋት ኮከብ ሚዲያ ዝግጅት ቀድማችሁ የተመለከታችኋቸውን ጉዳዮች እናነሳለን። እጅግ በጣም አስደንጋጭና አሳፋሪ ነገሮች በሀገራችን በኢትዮጵያ እየተሰሙ ነው። ያውም መጽሐፍ ቅዱስን እያጣመሙ ለገዛ ፍላጎታቸውና ሀሳባቸው የሚተረጉሙ መጽሐፍ ቅዱስን ይዘው ክርስቶስን እንሰብካለን እያሉ ወደ ጥፋትና ወደ ሰይጣን መንገድ እየተጓዙ ያሉ እጅግ በጣም አስገራሚ የፕሮቴስታንት ትምህርቶች በሀገራችን ስር ሰደው በመስፋፋት ላይ ይገኛሉ። እነዚህን ጉዳዮች በተመለከተ መረጃዎችን አቅርብላችኋለሁ። አብራችሁኝ እንድትቆዩ ስጋብዛችሁ ለዚህ ቻናል አዲ ሲሆናችሁ ሰብስክራይብ በማድረግ መረጃዎች ደግሞ ሲለቀቁ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን ላይክ እና ሼር በማድረግ ቤተሰብ ወዳጅ እንድትሆኑ የምጋብዛችሁ ሙሉጌታ ስዩም ነኝ። ወደ ሰማይ ሄደህ ነበር አሁን እንደነበረ አይ አይ አይ፣ ፓስተር እንደ አይ፣ ሰማይ ሄዶ ነው የመጣሁ አለኝ። እና በነገራችን ላይ በዛ አጋጣሚ እንኳን አይ፣ እንደዛ አይደለም በቀጥታ ስንተኛ ሰማይ ላይ ገባሁ? አራተኛ ሰማይ ላይ ወጥቼ ነበር። አራተኛ ሰማይ ወጣ? አዎ፣ ዮሐንስ የወጣበት ሰማይ አራተኛ ሰማይ ነው። ዮሐንስን አገኛው ግንዛ? አዎ፣ ዮሐንስ አግኝቸዋለሁ፣ ግን ትኩረቴ እሱ ላይ አይደለም። እጅግ በጣም ሲበዛ ደፋሪ የሆነ ሰው ነው። እንግዲህ መንግስተ ሰማያትን አራተኛውን ሰማይን አይቼ ቅዱስ ዮሐንስ ወንጌላዊንም ተመልክቼ መጣሁ ነው የሚለው። ዮሐንስ ይህንን ራዕይ የተመለከተው ሰማያት ላይ ያሉትን ሚስጥራትን የተመለከተው እንደሱ ቶክሲዶ እየለበሱ የተመቸ ህይወት የጣመ የላመ እየበላ አልነበረም። እስር ቤት ተቀምጦ ያውም እግር በማታዘረጋ ግዞት ውስጥ እያለ ነው በሰማያት ያሉን ራዕይና ሚስጥራትን አይቶ በራእይ መጽሐፍ ላይ ጽፎልን የተመለከተው። ዛሬ ኢትዮጵያ ውስጥ ያለ ሰው እንኳን ሰማያትን እንኳን የእግዚአብሔርን መንግስት ማየትና ወደ ሰማያት መውጣት ቀርቶ አይደለም ከአንዱ አካባቢ ወደ አንዱ አካባቢ መውጣት መግባት ብርቅ በሆነበት፣ ወጥቶ ሰርቶ ወደ ቤት መመለስ በማይቻልበት አገር ውስጥ እየተኖረ ወደ ላይ ወደ ሰማያት ወጥቼ ዮሐንስን ተመለከትኩት፣ የእግዚአብሔርን መንግስት አየሁት እያሉ እንደሚናገሩት ተረት ተረት በምድራችን ላይ አቻ ወደር የሌለው ቅዥት ነው የሚያወሩት። ይህ ሰው ንግግሩ በዚህ ብቻ የሚያበቃም አይደለም። በሰማያት ላይ ባሉበት ሰዓት ላይ ፋራህ የተባለው መልአክ አየሁት፣ አናገረኝ ይላል። ስሙን ልብ ብላቸው ያዙ። የመልአኩ ስም ፋራህ ይባላል። መጽሐፍ ቅዱስ ላይ የለ፣ በማንኛውም የቤተክርስቲያን አስተምሮ እንዲህ ያለ የመልአክ ስም የለም። በዚህ ንግግሩና በመልአኩ ስም የተደነቀውና የተገረመው ፓስተር ሶፎንያስ ለዚህ ሰው እንዲህ ያለ ጥያቄ ያቀረበለት በመገረምና በመደነቅ ማናልከው ስሙን? አለው ፋራህ አለው። የመለሰለት መልስ እናድምጥ። ፋራህ የሚባል እንጅል አየው። ፋራህ የሚለው እንጅል በእብራሂ ሴት አይ ቲንክ ይሄ ሰርች እናደርገዋለን ሌላ ቀን ሯጮ ፓስተርዬ እንደው ከመሳቅ በቀር አጥጋቢ ምላሽ የለውትም ማለት ነው። በጣም የሚያሳዝን። በጣም የዋህ ህዝብ ላይ ነው እንደዚህ አይነት ቁማርና ድራማ የሚጫወቱት። አሁንም ይህ ፓስተር የተባለው ግለሰብ የክርስቶስ ወንጌል የእግዚአብሔርን ቃል መንግስት የሚሰበክ ሳይሆን የአንድ ድርጅት ማስታወቂያ ሰሪ የተዋጣለት ሞዴል መሆኑን የሚገልጥ እጅግ በጣም አስገራሚ የትምከትና የትቤት ቃላቶችን ቀጥሎ ይናገራል። አሁን የለበስኩት ሱፍ ይህ 35 ሺህ ነው ዋጋው። የአረኮ ጫማ 150 ነው። ፕሬዚዳንት ሰሚዞች አሉኝ። ሁን ክላርክ ጫማ እስከ 280 ፓውንድ ዋጋቸው ክላርክ ጫማዎች አሉ። ከድሃ ጋር አልበላም ትላለ ግን እንደ አንድ ነቢ። ታዲያ ከድሃ ጋር ካልበላህ እንዴት ነው? ድሃ ጓደኛ ጋር ብዙ ህብረት የለኝም። ድህነት ግን ኢምፓርቲ ያደርጋል። ይገባሃል? ሪል መን። አሁን ለምሳሌ ሀብታም የሆነ ሰው ከድሃ ጋር ጓደኛ ከሆነ ድህነቱ ይገባበታል። በዛኛው ሰውዬ ዶሚኔት ይሆናላ ይህ የበልፀግና ወንጌል በምድር ላይ ተድላ ደስታና ምቾትን የሚሰብኩ ፓስተሮች አሁን በሀገራችን በብዙ ስፍራና አካባቢ እያየናቸው እንገኛለን። እጅግ በጣም ስር የሰደደ ድህነት የሚታይበት ሀገር ውስጥ እየኖሩ እንዲህ አለ የትዕቢትና የትምክት ሀብትና ንብረትን መቁጠርና ማሳየት ከመታበይ በቀር ሌላ ምንም ነገር ሊባል አይችልም። እጅግ በጣም እልፍ የሆኑ የታረዙ የሚለብሱት የሚጫሙት ያጡ ህዝቦች ባሉበት ሀገር ውስጥ እንዲህ አለውን ከንቱ የሆነውን የትምክትን ሀሳብ ማሳየትና መግለጥ በእውነት ዲያብሎ ሲወደቀበት የትዕቢት ስራ መሆኑ መሆኑን መረዳትና መገንዘብ ያስፈልጋል። ቀጥሎ የተናገረው እጅግ በጣም አስደንጋጭና ብዙ ኢትዮጵያውያንን የሰደበውን ንግግሩን ደግሞ እስኪ ተመልከቱት። ሽሮ እንጀራ፣ ፍርፍር ድርቆሽ፣ ፍርፍር ምናምን በልቼ እኔ ትንቢት አልተነብይም። እነ ቆንጆ ነገር ተመግቤ ሽቶ ተቀባብቼ ጽድት ብዬ ነው ትንቢት ራሱ ይመጣልኝና፣ በድርቆሽ አይመጣም። ሽሮ ቪታሚን ለስ ነው ምንም ቪታሚን የለውም። ቪታሚን ለስ ነው። ይሄ ከሳይንስ አንጻር ነው የምነገርኩህ። ሰውነታችን ቪታሚን ያለው ነገር ቢበላ እና ቢመገብ ጥሩ የሆነ ወዝ ይኖረናል። አሁን አንተ ወዝህ ምን እንደሚመስል በጣም ፊት ያምራል፣ ሰውነት ያምራል። ስለምትበላ ነው። ሽሮ ትበላለህ እንዴ? እንደውም አብዛኛውን ሽሮ ነው በላው። ሽሮ እየበላ ነው። ሽሮም ክክ ነው በላው። አንተ ሽሮ በልታ አታውቅም ነው ሰልችቶ ሆነው አብዛኛው የኢትዮጵያ ሕዝብ በኑሮ ውድነት የሚላስ የሚቀመስ አጥቶ በሚጨነቅበትና በሚቸገርበት ሰዓት ላይ ሰው ዕለት ከዕለት የሚቀምሰውን የዕለት ጉርሱ የሆነችውን ሽሮን እንደዚህ ብሎ ማጣጣል መሳደብ ከትዕቢትም በላይ እጅግ በጣም ግፍና ነውር ነው። ጡርም አለው። እጅግ በጣም ብዙ ሰዎች የሚላስ የሚቀመስ አተው ጎዳና ላይ እየወጡ ያሉበት ጊዜ ነው። ቤተሰብ ልጆቻቸውን የሚላስ የሚቀመስ እያጡ በችግርና በሰቃይ በራቸውን ዘግተው በተቀመጡበት ሰዓት ላይ እንደዚህ ያለ ትምክት፣ እንደዚህ ያለ ኩፈሳ፣ እንደዚህ ያለ ቀደዳ በእውነት አንድ ፓስተር ቀርቶ አይደለም አንድ ወፈፌ እምነት የሌለው ሰው እንኳን ሊናገር የማይችለውን ንግግር ነው እየተናገረ ያለው። አብዛኛው የኢትዮጵያ ሕዝብ ሽሮ በልቶ ነው ያደገው። የትኛው ሰው ነው ጭንቅላቱ ደደቡ ነው ይኖረው? እንዴት ቢገለጥለት ምን አይነት ሳይንሳዊ ማረጋገጫ ቢያገኝ ነው ኢትዮጵያውያን በፍቅር ወደው የሚመገቡትን ይህንን ባህላዊ ምግባቸውን እንዲህ ባለ በወረደ ቃል እና አነጋገር ሊገልጠው እና ሊናገር ይቻለው። ለመሆኑ እርስዎ የኦርቶዶክስ ክርስቲያን አማኝ ከሆኑ ሱባኤ ወዴት ሂደው ይገባሉ ለጾምና ለጸሎትስ የትኛውን ስፍራና አካባቢን ይመርጣሉ? ይህ በኦርቶዶክሳዊያን ዘንድ የሚታወቅ ነው። ወደ ገዳማት ብሄድ ሱባኤ በመግባት ጸሎትና ለመናችንን ኦርቶዶክሳውያን እናቅርባለን። የዚህ ሰው አሁንም አነጋጋሪነቱን ደግሞ ተመልከቱ። ጾም ጸሎት ስገባ ሸራተን ስካይላይት ባለ አምስት ኮከቦች ሆቴል ውስጥ ነው ጾም ጸሎት የምገባው ኦኬ የሚል ነገር ግባ ላመባል ማን ሄድበት። ቴንኪው ፋዘሪ አመሰግናለሁ። እንዴት መሰለህ? ይሄ እኛ የለመድነው ምስኪን መሆን፣ መቆሸሽ፣ የሆነ መመሰካከል፣ መራብ፣ መቸገር፣ የሆነ ቆሸሽ ያለ ቦታ። ይሄ አይነት መንፈስ አለ አንዳንድ አገልጋዮች ላይ የችጋራ መንፈስ፣ ችጋራ መንፈስ ይባላል ምን ችግር አለው? ጥሩ ቦታ ንጹ ቦታ ሄዶ ውሃው እየጠጣ ቡና ጠጥቶ መቶ ሁለት መቶ ቢከፍል ለራሱ ለእይታ ራሱ ደስ ይለው። እኔ ጾም ጸሎት ቦታ እመርጣለሁ። አንዳንድ ቦታዎች ገዝታው እገባለሁ እንግዲህ ጾምና ጸሎት በሚያዝበት ሰዓት ላይ የእግዚአብሔርን ፊት በሚጠኑበት ሰዓት ላይ በመጽሐፍ ቅዱስ ላይ የምናቃቸው እያነበብናቸው የቅዱሳን ሰዎች ታሪካቸውና ገድላቸው የሚናገረው ማቅ ለበሱ፣ አመድ ነሰነሱ ተብሎ ነው። የነነዌ ሰዎች ታሪክ የሚነግርና የሚያንትም ቢለን ከሰው እስከ እንስሳ ድረስ ጾምና ጸሎት ሲያደርጉ ከሁሉ ነገር ታቀቡ ነው የሚል መጽሐፍ ቅዱስ። እንዴት ያለ አስተምሮ እንዳገኙት እግዚአብሔር ይወቅ። እነዚህ ቅድም እንዳለው ምቾትና ድሎትን የሚፈልጉና የሚወዱ ናቸው። ጳውሎስን ነው መስማት ያለብን ወይስ ኢየሱስን የሚል። እረ እኔ ከጳውሎስም ከኢየሱስ ምን ይሻላል አሁን ለእግዚአብሔር ሌላው ደግሞ ይህ ተድላ የተባለው ሰው የተናገረው እጅግ በጣም አስደንጋጭና የትዕቢትና የዲያብሎስ አሰራርና ንግግር የሆነን ቃል የተናገረው ከጳውሎስም ከኢየሱስም እኔ ነኝ ለእግዚአብሔር የምቀርበው ብሎ የተናገረበት የትዕቢት ቃሉ ሴጣን የወደቅበትን ከንቱ ንግግርና ሀሳብ ነው እየተናገረ ያለው። እንኳን ለእግዚአብሔር ቀርቶ አይደለም፣ ከጳውሎስ ጋር እንኳን ሊያነጻጽር የሚችልበት ብቃት ያለው ሰው አይደለም። ሐዋርያው ቅዱስ ጳውሎስ የተናገረውና ያስተማረው አንድ መልእክት አለ። እኔ ክርስቶስን እንደምመስል እናንተ እኔን ጳውሎስን ቅዱሳትን ምሰሉ ብሎ ተናገረ። እንጂ እንዴት ባለ ክብርና እንዴት ባለ ድፍረት ነው ይህ ሰው ቅዱስ ጳውሎስን አልፎ ለእግዚአብሔር የምቀርበው ከጳውሎስ ይልቅ ለእግዚአብሔር የቀረብኩት እኔ ነኝ ብሎ ሊናገር የቻለው? በጣም ከባድ የሆነ የትቤት ቃል ነው። ሰይጣን የሚመጣበት አንዱ እንዲህ ያለ የድፍረት ቃልና ንግግርን ነው ማለት ነው። አሁን ጠንከር ጠንከር ያለ ነገር መስማት አለበት ሰው። ከጳውሎስም ከኢየሱስም እኔ ነኝ የምሻለው ለእግዚአብሔር አሁን ራሱን ከፍ በማድረግ ነው እንግዲህ፣ እኔ እበልጣለሁ ከጳውሎስ ከኢየሱስም ይልቅ እኔ ለእግዚአብሔር እቀርባለሁ በማለት ነው። እንዲህ ያለው አስተሳሰብ የዲያብሎስ መሆኑን ቅደም ተናግረናል። ይህ ጉዳይ ግን በሐዋርያት መካከል እንዲመለያየትና ክርክር ነበር። እኔ እበልጥ እኔ እበልጥ የሚል ጥያቄ በመካከላቸው ተነስቶ ነበር። ስለዚህ ይህንን ጉዳይ የሰማውና ያወቀው ኢየሱስ ክርስቶስ ለሐዋርያት እንዲህ ብሎ መለሰላቸው ተብሎ በሉቃስ ወንጌል ምዕራፍ 9 ቁጥር 46 ላይ ተጽፎ እናገኛለን። ከእነርሱ ማን እንደሚበልጥ ክርክር ተነሳባቸው ይላል። ሐዋርያት ናቸው። ክርስቶስ ይህን ሐሳባቸውና ክርክራቸውን በሰማበት ሰዓት ላይ እንዲህ አለ ይላል መጽሐፍ ቅዱስ። ኢየሱስም የልባቸውን ሐሳብ አውቆ ሕፃንን ያዘ ወይም ወደ እሱ አቀረበ በአጠገቡም ሕፃኑን አቆመው። ማንም ይህን ህፃን በስሜ የሚቀበል እኔን ይቀበላል፣ የሚቀበለኝም ሁሉ የላከኝን ይቀበላል። ከሁላችሁ የሚያንስ እርሱ ታላቅ ነው አላችሁ። ታላቂ መሆን የሚፈልግ ሰው ከሁላችሁ ራሱን ዝቅ ማድረግ አለበት። ራሱን ዝቅ ዝቅ የሚያደርግ ነው ከፍ ከፍ ይላል፣ ብሎ ክርስቶስ የተናገረው። ስለዚህ ራሱን ታናሽ የሚያደርግ ራሱን ዝቅ የሚያደርግ ሰው እርሱ ከሁላችሁ ታላቅ ነው ብሎ ነው ክርስቶስ የነገራቸውና የመሰክራቸው። ስለዚህ ትህትና ያስፈልጋል። ራስን ዝቅ ማድረግ ይገባል። ራስን ማዋረድ ያስፈልጋል እንጂ በትዕቢት በመታበይ፣ በማን አለብኝነት እኔ ከጳውሎስ፣ እኔ ከኢየሱስ፣ እኔ ከማርያም ለእግዚአብሔር እቀርባለሁ ብሎ መናገር የሰይጣን ሀሳብ፣ የሰይጣን አስተምህሮ መሆኑን መረዳት ይገባል። ሐዋርያት እንዲህ ብለው በመናገራቸው ትክክል ናቸው። እናንተ እኮ ከዓለም የተመረጣችሁ ከዓለም የዋጀኋችሁ ናችሁ። ስለዚህ እናንተ ናቸው ከሁሉም ሰውና ዘር የምትበልጡ ጥሎ አይደለም የተናገሩ። ራሱን ዝቅ የሚያደርግ ነው ከመካከላችሁ ታላቅ የሚሆነው። እናንተ በእድሜም በሥጋም ዘመን ትልቅ ልትሆኑ ትችላላችሁ፣ ግን ይህ ሕፃን በዕድሜ ከእናንተ ያነሰበው ሙሉ የሁላችሁ ታላቅ ነው። ልቡ ንጹሕ የሆነ ለእግዚአብሔር ማደሪያ የሆነ ሰው በመሆኑ ይህን ልጅ ምሳሌ አድርጎ ኢየሱስ ክርስቶስ አቁሞላቸው በዚህ ቃል ነግሯቸዋል ማለት ነው። ስለዚህ ራሱን ከፍ ማድረግ የሚፈልግ ሰው ቢኖር ራሱን ያዋል ፍርድ ራሱን ዝቅ ያድርግ። እመቤታችን ቅድስት ድንግል ማርያም መልአኩ ቅዱስ ገብርኤል ባበሰራት ቀን እኮ ይህ እንዴት ያለ ንግግር ነው ብላ በተናገረችበት ሰዓት ላይ እነሆ የባሪያይቱን ውርደት ተመልክቷልና ብላ ነው እናታችን ቅድስት ድንግል ማርያም በምስጋናው ቃል የተናገረችው። የእግዚአብሔር አይን፣ የእግዚአብሔር ጆሮ፣ የእግዚአብሔር አንደበት፣ የእግዚአብሔር አካል እኔ ነኝ። እንግዲህ እየመረራቸው ያወጡት ይሄ ባይገባቸው አይግባቸው። ባይገባቸው ደግሞ የግል አመለካከቱ ነው ብሎ ማክበር አለባቸው። ይህም ክፉ መታበይና ትዕቢት ነው። መጽሐፍ ቅዱስ የሚናገረው ሰው ራሱን ዝቅ እንዲያደርግ ነው። እኔ ኃጢአተኛ ነኝ፣ ከኃጢአተኞች እንኳን ዋና አለቃ ብሎ ቅዱስ ጳውሎስ ራሱን በትህትና ዝቅ አድርጎ ነው ሲናገር የሚሰማው። የእግዚአብሔር አይኖችና ጆሮዎች ወደ ጻድቃን እንደሆኑ ቅዱስ ዳዊት በመዝሙረ ዳዊት መዝሙር 33 ቁጥር 15 ላይ እንዲላል የእግዚአብሔር አይኖች ወደ ጻድቃን ጆሮዎችም ወደ ጩኸታቸው ናቸውና፣ መታሰቢያቸውን ከምድር ያጠፋ ዘንድ የእግዚአብሔር ፊት ክፉን በሚያደርጉት ላይ ነው። ጻድቃን ጮኹ እግዚአብሔርም ሰማቸው ከመከራቸው ሁሉ አዳናቸው ነው የሚለው። የእግዚአብሔር አይኖች የእግዚአብሔር ጆሮዎች ወዴት ናቸው ብለን ብናስብ ይህ እብድ እንደሚለፈለፈው ቃል አይደለም። መጽሐፍ ቅዱስ የሚናገረው የእግዚአብሔር ጆሮችና አይኖች ወደ ጻድቃን ናቸው ብሎ ነው የተናገረው። ደግሞ ፊቱሳ የእግዚአብሔር ገጹ ወዴት ነው ብለን ብናስብ ይኸው በመዝሙረ ዳዊት የተናገረው የእግዚአብሔር ፊት ክፉን በሚያደርጉት ላይ ነው ብሎ ነው የተናገረው። ስለዚህ መጽሐፍ የሚናገረው ይህን ነው። ሰውየው ደግሞ ከራሱ አንደበትና ሀሳብ እያፈለቀ እያወጣ የሚናገረው የእግዚአብሔር አይኖች የእግዚአብሔር አንደበት እኔ ነኝ ብሎ የተናገረው በጣም ያሳፍራል። እናቴ ገደል ትግብ፣ አባቴ ባፍጢሙ ይደፋ፣ አገር የምትባለው ባፍጢሙ ትተከል ሃይማኖቴ ይልሃል ይህንን ይህን አደገኛ ግንብ እንዲሁ ዝም ብሎ ያለ ሃይማኖት መኖር ትችላለህ ብትለው በጣም የሚያሳዝን በጣም የሚያሳፍር አነጋገርና አገላለጽ ነው፣ እንግዲህ ይህ ሰው የሚናገረው እናቴ ገደል ትግባ፣ አባቴ አይኑ ይጥፋ፣ ሀገራችንም ከፈለገች ትበታተን ብሎ የሚናገር በተለይ ኦርቶዶክሳዊ ክርስቲያን ሆኖ የሀገሩን ጥንፋትና የቤተሰቡን ውድቀት የሚፈልግ ሰው ማንም ማንም የለም። ቤተክርስቲያናችንም ሃይማኖታችንም ሁል ጊዜ በጸሎቷ እንኳን የምታስበው ለሀገሪቱ ኢትዮጵያ እያለች ኢትዮጵያን ታስባለች። ስለ ኢትዮጵያ ቤተክርስቲያናችን ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ትጸልያለች፣ ትለምናለች። በዚህ መልኩ ቤተክርስቲያናችንና ክርስቶሳውያን የሚገለጡበት የሚነገርባቸው ቃል አይደለም። ኦርቶዶክሳዊ ክርስቲያን ሆኖ ኢትዮጵያን የሚረግም ኢትዮጵያ የሚጠላ ቤተሰቦችንም የሚራገም ሰው የለም። ቢሆንም ደግሞ ቢሆንም ደግሞ ከሃይማኖት ከኦርቶዶክሳዊነት በላይ ምንም ነገር የለም፣ ምንም ነገር የለም። ኢትዮጵያ ልትኖር የቻለችው በኦርቶዶክሳዊ ተዋሕዶ ቤተክርስቲያን ስሪት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክና አሻራዎች ነው በአገራችን የሚታየውና የሚነበበው። እንዴት ሀገርና ሃይማኖት ለንጽጽር ሊቀርብ ይችል ይሆናል? ሃገር እና ሃይማኖት ቀርቶ አይደለም ሃይማኖትና ቤተሰብ እንኳን ለንጽጽር ሊገባና ሊቀርብ እንኳን አይገባም። ቤተሰብ ከሃይማኖት በታች ነው። ክርስቶስ የሚተናገሩና ያስተማሩ ቃል የሚወደኝ ቢኖር ቤተሰቡን ራሱን ሚካድ ነው የሚለው እንኳን እናትን እንኳን አባትን እንኳን ሀገርን ቀርቶ አይደለም ራሱን ይካድ፣ ከኋላ የሚከተለኝ መስቀሉን ይዞ ይምጣ ብሎ ነው ክርስቶስ የተናገረው። ራስን እንኳን መካድ አለ ከቤተሰብም ከሀገርም ከምንም ነገር በላይ ሃይማኖትን፣ ክርስቶስን ለመከተልና ለማመን ራስን መካድ እንደሚገባ መጽሐፍ ቅዱስ ላይ ተጻፈውን የሚጠቅሰውን የሚያነባውን ቃል እንዳላስተዋለው ነው የምንረዳውና የምናውቀው ማለት ነው። ከንግግሩ አቷዋሻ ትፍረቅ ለእስራኤል ነው ለኛ አይደለም። አትግደልም እኮ እስራኤልን አትግደል ነው እንጂ ሀዛብ ቢገሉ እኮ ችግር የለውም። አትግደል እኮ ለኛ አይደለም። አታዋሽ አትስረቅ አትግደል ተብሎ የተነገሩት አስርቱ ትእዛዛት ለእስራኤላውያን የተሰጠ ህግ እንጂ ለእኛ አይደለም እኛን አይመለከትንም ሌላው አህዛብ ግን ይህን ማድረግ ይችላል ብሎ ይተናገሩ መግደል ማለት ነው ነፍስ ማጥፋት ደም ማፍሰስን ይችላል ብሎ ነው ይተናገር ያለው በጣም ከባድ የሆነ የድፍረት ቃልና ንግግር ነው መጽሐፍ ቅዱሳችን እንኳን ደም ማፍሰስ እንኳን ሰውን መግደል እንኳን የሰውን ህይወትን ማጥፋት ቀርቶ አይደለም ወንጌል የሚናገረው ክርስቶስ ያስተማረው ቃል ወንድሙን ጨርቃም ብሎ የተናገረ ወይም ደግሞ ደንቆሮ ብሎ የሰደበ ሰው ፍርድ ይገባዋል ብሎ ነው ክርስቶስ ኢየሱስ የተናገረው። ነፍስ ያጠፋና ደም ያፈሰሰ ሰው የገደልማ ቅጣቱና በደሉ ምን ያክል ይከፋ ይሆን? ይህን እንዴት አላስተዋለውም ይህ ሰው? ይህን ቃል እንዴት አልተረዳውም? ይህ እኮ የእግዚአብሔር ቃል ብቻም ሳይሆን የሰው ሕሊናው የሰው አእምሮ፣ ደምን አፈሶ አእምሮና ሕሊና እንዴት ሰላም ይኖር ይችላል? ይህን ማድረግ ይችላል አንድ አህዛብ ብሎ እንዴት ሊናገር ይችላል? ይህ እንግዲህ በቃየል ላይ አድሮ አቤልን ያስገደለው የዲያብሎስ ከምቱ ሀሳብና ስብከት ነው። በመጽሐፍ ላይ የተጻፈውን ትእዛዛትን በሙሉ ማክበርና መጠበቅ የሰው ልጅ ድርሻና ግዴታው እንደሆነ መረዳት ይገባናል ማለት ነው። ውድ የንጋት ኮከብ ሚዲያ ቤተሰቦች እንግዲህ በምድራችንና በሀገራችን ላይ እየሰማንና እየተመለከትናቸው ያሉት እንደዚህ አይነት የጥርጥር የንቁፋቂ እና የክህደት ቃላትና ትምህርቶችን በብዙ አጋጣሚ በብዙ ስፍራና ቦታዎች እየተመለከትንና እየሰማን ያለ ነው። ዘመኑ አሳች ነው። ጊዜውም ያለቀበት የክርስቶስ መምጫ የቀረበበት ሰዓትና ወቅት ላይ ያለን በመሆናችን ሁላችን እውነተኛና ቀጥተኛ በሆነችው ኦርቶዶክሳዊት ሃይማኖት ጸንተን በመኖር እንደ ክርስቶስ እንደ ህጉ ቃልም ራሳችንን በመፈተሽ በመ ለመመርመር በንስሐ ተዘጋጅተን ክርስቶስን ልንጠብቅና ልንቀበል ይገባናል። በማለት ለዛሬ አዘጋጀውላችሁ እና ያቀረብኩላችሁ መረጃዎች እነዚህን ይመስላሉ። በቀጣይ ጊዜ በአዲስ መረጃና በአዲስ ዝግጅት ወደ እናንተ እስክመጣ ድረስ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ መረጃዎች ደግሞ ሲለቀቁ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን ላይክና ሼር በማድረግ ቤተሰብ እንድትሆኑ እየጋበዝኩ የምሰናበታችሁ ሙልጌታ ስዩም ነኝ።